አሰላሙ አሌይኩም ራህምትላ በረከቱ ዲና የተከበራችሁ ጌታ ነው ቤተሰባት፣ እንደናችሁ አማናቸ ይ ከንቃሉ ሰላም ነው። አልሐምዱላ ውዶች እንደናችሁ። አዲስ ቤት ገብታችሁ የምታውቁ ሰዎች አዲስ ቤት ገዝተው ማለት ነው። እናሁን ተስተካክሎ አልቋል እየተባለ ነው። ጽዲያት ነው የቀራው በጽዲያት መተናል የምር ገና ሳስበው ራሱ ይደክሞኛል ማለት ነው። ዛሬ በእርግጥ ብዙ ሶስተኛ ገናችን ምናምን ነው እየመጣን አፈር እየጠረግን እያልን ነበረ። በጣም ነው አፈሩ ማለት ነው በላሳየቱ ውጭ ነታስ ሊሆን ወትማ ምን እንደሚመስል አፈሩ ወላይ ላዚም ስብሐንላ ሹፍ ገና እየመጣን ነው

የግቢውን መተለቅ እንዲያነግሩ እንዲያጠይቁኝ በጣም መሻለ ነው። አላህ የአፌ ሰላም ያድርግላቸው። ከእኛ ስራው ቢከብድንም ግን በዛ በኩል ሴቶች አሉ እንጂ ዲ መቀረሽ ምለው እንዳይቆጡ ልመለስ በስጋ ደግሞ በዚህ በኩል ብዙ እንተና አልየለም። ማድሪ ለምን ጨርሰ ሴራሚክ እንዲያረገው ሰውዬው ግብርና መስራት ይወዳል፣ ግን ለምን እ እንዲያረጋ አላውቅም። በዚህ በኩል እራሱ አፈር ማድረግ ነበረበት፣ ግብርና ይሰራ ነበር። እዛኛው ቤት እኮ ናአና ኩዝባራ በክዶንስ ምናምን በጓዴ ተክላል፣ ቲማቲም እና ለምን እዚህ እንዴታው አላውቅም እና መሻላ ነው ትላላችሁ። ባንድ ቀን ፏ ላይ ወጥቻ ሳያችኋለሁ ማለት ነው። ሰፈሩ እንዳለ አዲስ ሰፈር ነው። ልክ አዲስ ምሪት ነገር መሰለኝ። ግን መሻላ አዲስ የሚለማ ከተማ ደስ የሚለ የሚያምር ሰፈር ነው። ጸጥ ያለ ማለት ነው። ቤቱ ተመሳሳይ ስታይል ነው። መንግስት፣ እንጃ አላቅም። የእኛዎቹ ገዝተው ነው፣ ግን መስለኛል ምሪት ነገር ሆኖ ከዛ ደግሞ ባለቤቱ መሸጥ ይችላል መስለኝ፣ እንደዚያ ነገር ሰፈሩ አዲስ የሚለማ ሰፈር ቢሆንም ግን ያምራል፣ ብዙ የተሰርቶበታል። እና ግን ያው እኔ ግን ወገቤ ገና ታሁኑ ሳስቡ ማለት ነው፣ በቃ ተንቅልፍ የራሱ ባናላለሁኝ ከባድ ነው። ሀቂቃ የጽድያቱ ነገር እህ ነጃት፣ ምን ይታይሻል? ምን ይታይሻል? የጽድያቱ ነገር እኔ ላላቀስ ነው። ምን አመልጣለሁ ደሞ አመላሽ የሚባለው እኔ ማለት ነው። ካንታ እንጎትቼ ሰው ወጣ ብቻ ነው እዛ ውጭ እዚህ ሀገር ውሀ እንዲሆን አይለቅም። ለቆ እቺንም ተሐመድ ባኮ ኪቺን ካቢኔት ባሰራው ይሄር ነበር ግን ለና ያለ ያንም ተናግረን ዘና ቧራማ አይደል? ዘና ቧራማ አይደል? አሁን ምንም በቃል ገባ። የእነሱ ሰኩሪቲ የሚባል ነገር እንትን የለውም። ያ ያጠፋንባቸው ነገር ዘና ቧራ ነው። በደንብም አላለቀ ሳማም ነው የሚሆነው። አይደለም አውቃለች። ፍራንከየትደረግለ ለናላለቀ ምትአላችሁ ዝጋ ቀለም መቀባት ተጀምሯል። ወደ ዋጫ ይሄ ደግሞ ሳሎን ነው። የኔ ምግብ ምናምን የሚበልት እዚህ መሰለኝ። ያም ራሶቻ ዋናው በር ነው።